የሰባዎቹ ታማኝ አክቲቪስት እሸቱ ጮሌ አክቲቪስት የሚለው መጠሪያ የተገባው ኢትዮጵያዊ የኢኮኖሚክስ ሊቅ ነው። የሀያኛው ክፍለ ዘመን ኢትዮጵያ ቁንጮ ምሁር፣ ምሁራዊ ልህቀትን ከማኅበራዊ ኃላፊነትና ከፖለቲካ ለውጥ አቀንቃኝነት ጋር ያጣመረ ድንቅ ኢኮኖሚስት። ከላይ ያለው ጽሑፍ አዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ፋክልቲ ግቢ ውስጥ እሸቱ ጮሌ ሕንፃ ላይ ተጽፎ ይገኛል። ለመሆኑ እንዲህ የተባለለት እሸቱ ጮሌ ማን ነው? በ1938 ዓ ም የእንቁጣጣሽ ዕለት ነገሌ ቦሮና ተወለደ። ወላጆቹን በሞት የተነጠቀው በጨቅላነቱ ስለነበር እንደ ብዙዎቻችን ጥሩ የልጅነት ትዝታ የለውም። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ባስቀመጠችው የወላጅ ዓለም ያሳዳጊ ተዋረድ ለክርስትና አባቱ ተሰጥቶ የነበረ ቢሆንም የክርስትና አባቱ ተገቢውን እንክብካቤ ሳያደርግለት ቀርቶ ሕፃን እሸቱ ወደ ጎዳና ወጣ። በአካባቢው የነበሩ የንጉሠ ነገሥት ወታደሮች ካምፕ አስጠልለውት ከራሳቸው እያካፈሉት ትምህርቱ እንዲቀጥል አደረጉ። አእምሮ የተከፈተ ትምህርት የሚጣበቅበት ሰው ሆኖ ኖሮ በውጤቱ አንደኝነትን የማያስቀምስ ሆነ። የስምንተኛ ክፍል ውጤቱ በአገር አቀፍ ደረጃ ከፍተኛ ሆኖ ስለተገኘ ጀኔራል ዊንጌት አዳሪ ትምህርት ቤት እንዲገባ ተደረገ። በወቅቱ ልጅ ስለነበር ሌሎች ተማሪዎች ጫና ያደርጉበት እንደነበር ይነገራል። የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ሲያጠናቀቅ በወቅቱ ዩኒቨርሲቲ ኮሌጅ ይባል ወደነበረው የአዲስ አበባ ዩኒቨርሲቲ አቅንቶ የኢኮኖሚክስ ዲፓርትመንትን ተቀላቀለ። እሸቱ በነበረው ንቁ ተሳትፎ፣ የመጻፍና የመናገር ብቃት የተማሪዎች ኅብረት ሊቀመንበር እንዲሆን በተማሪዎች ተመርጦ ኅብረቱን መርቶታል። ወቅቱ የተማሪዎች ንቅናቄ የተፋፋመበት ወቅት ነበር። በወቅቱ ከነበሩ ተማሪዎች ደግሞ እሸቱ ጮሌ በሦስት ነገሮች ይለያል። አንድ፣ የትኛውም የፖለቲካ ድርጅት አባል አይደለም። እስከ ሕይወቱ ፍፃሜ አባልም ሆነ ደጋፊ የሆነበት የፖለቲካ ድርጅት የለም። ሁለት፣ የፖለቲካ ለውጥ አረማጅ እንጂ እንደ ሌሎቹ የሥልጣን ጥመኛ አልነበረም። አክቲቪስት የሚለው መጠሪያ አግባብ የሚሆነው እሸቱ ጮሌ ላይ ነው። የጀመርኩትን አንቀጽ ልብ በሉ፣ ፖለቲካል አክቲቪዝም ይላል። በዚህ በእኛ ዘመን ካድሬ የአክቲቪስት ካባ ለብሶ መመልከት ያሰቅቃል። ተከታዩ የበዛ ኮዝ የለሽ ዥዋዥዌም ሁሉ አክቲቪስት ተብሎ ይጠራል። ሦስት፣ በኮሚኒዝም አልተጠመቀም። የካርል ማርክስ ደቀ መዝሙርም አልነበረም። ለውጥ ውለዱ እያለ ሲያወካቸው የነበሩትን አጼ ኃይለሥላሴ በ1958 የመጀመሪያ ዲግሪውን በእጁ አስጨብጠው ሲያበቁ ላስመዘገብከው ከፍተኛ ውጤት መታሰቢያ ይሆን ብለው የቻንስለሩን የወርቅ ሜዳሊያ አንገቱ ላይ አጥልቀውለታል። በምርቃቱ ማግሥት ኢኮኖሚክስ ዲፓርትመንት ውስጥ ወንበር ተገኝቶለት በረዳት መምህርነት ግራጁዌት አሲስተንት ተቀጠረ። አንድ ዓመት ሳያገለግል ወደ አሜሪካ በማቅናት ማስትሬቱን እና ዶክትሬቱን ተቀብሎ ወደ ሀገሩ ተመልሶ ማስተማሩን ቀጠለ። በየደረሰበት ሰዎችን ማደራጀት የሚቀነው እሸቱ አሜሪካ ሀገርም የኢትዮጵያ የተማሪዎች ህብረት መስረቶን የተመለሰው በዚህ ወቅት የፕሮፋይል ኦፍ ኢትዮጵያን ኢኮኖሚ የሚሰኝ የኢትዮጵያን ኢኮኖሚ የተመለከተ የመጀመሪያውን ማስተማሪያ መጽሐፍ አበርክቶ ነበር። ወደ ሀገሩ በተመለሰ ማግስት የመንግሥት ለውጥ ተደርጎ ጊዜያዊ ወታደራዊ አስተዳደር ተመሰረተ ተባለ። እሸቱና ጓደኞቹ ደፎረም የሚሰኝ ቲንክ ታንክ አቋቁመው ወታደሩ ህዝባዊ ምርጫ አድርጎ ስልጣን እንዲያስረክብ ወተወቱ። ይቺ ጥሬ ካደረች አትቆረጠምም ያለው ደርግ እሸቱን አንጠልጥሎ እስር ቤት ወረወረው። በሀገር ውስጥና በውጭ ሀገር እሸቱ እንዲፈታ የሚጠይቁ ሰልፎች ሲደረጉ ገና በጠዋቱ ገጽታው እንዳይበላሽ የፈራው ደርግ ከእስር ለቀቀው። ከእስር እንደወጣ የዲፓርትመንቱ ሊቀመንበር ሆኖ ተሾመ። ማስተማሩን ጥናትና ምርምሩን ቀጠለ። ከዓመታት በኋላ የብሔረሰብ ጥናት ኢንስቲትዩት ገብተህ አስተዋጽኦ አድርግ ተብሎ ተጠራ። አልወደደው። ሊቀመንበር መንግሥቱ ጋር ቀጠሯት ይዞ ገባ። ልቀቁኝ፣ ጥሪዬ ማስተማር ነው አለው። መንግሥቱ አስቤበት መልስ እሰጥሃለሁ፣ እስከዚያው የተመደብክበትን እየሠራህ ቆይ ብሎ መለሰው። ከቀናት በኋላ የሊቀመንበሩ መልስ መጣ። ላንተ ብንፈቀድ ለሌሎች በር መክፈት ይሆናልና አርፈ ስራ ተባለ። በመንግሥቱ ኃይለ ማርያምም ውሳኔ ደስተኛ ያልሆነ እሸቱ ጮሌ ሻንጣውን አንጠልጥሎ ጅቡቲ ገባ። ጅቡቲን የመረጠው ማኩረፍ በመፈለጉ ነበር። መጣላት ቢፈልግ ደርግ ጠላት ወደሚላት ኢምፔሪያሊስት አሜሪካ በሄደ ነበር። አባ አባብሎ እንዲያስገቡትና ወደ ማስተማር ሥራው እንዲመልሱት ስለፈለገን ነው። ገለልተኛዋን ጅቡቲን የመረጠው ሌላ ቦታ ቢሄድ በሩ ይከረቸምበታል። እሸቱ ደግሞ ከሀገሩና ከዩኒቨርሲቲው ተነጥሎ መኖር አይችልም። እሸቱ ከተማ ውስጥ መኖሩን ያወቀው የኢትዮጵያ ኤምባሲ ለመንግሥቱ ኃይለማርያም ቢሮ ቴሌግራም አድርጎ አሳበቀ። በማግስቱ የፕሬዚደንቱ መልእክት ደረሰ። ቸኮልክ እንጂ ጥያቄህን ተቀብለን ልንፈቅድልህ ነበር። ወደ ሀገርህ ተመልሰህ ማስተማርህን ቀጥል። ምንም ነገር እንደማይደርስብህ ቃል እገባልሃለሁ፣ ይላል መልእክቱ። አምባሳደሩ መልእክቱ ለእሸቱ አነበበለት። እየበረረ ወደ ሀገሩ ገባ። ማስተማሩንና መጽሐፉን ቀጠለ። ብዙም ሳይቆይ የተገባለት ቃል ታጥፎ ዘብጥ እያወረዱት ምርመራ ሳይደረግበት ፍርድ ቤት ሳይቀርብ ለስድስት ዓመታት ታሰረ። ከእስር ሲወጣ ኮርኔል መንግስቱ ቤተ መንግሥት አስጠርቶት መታሰርህን አላውቅም ነበር አለው ፕሬዚደንቱ በመጨረሻ የተናገረው ነገር እስከ ዛሬ አነጋጋሪ ናት። እንኳን ታሰርክ ውጭ ብትሆን ኖሮ ይህኔ ተገዝለህ ሊሆን ይችል ነበር እንዳለው ለወዳጅ ዘመድ ተናግሯል። ከመንግሥቱ ኃይለማርያም አቅም በላይ የሆነ ገዳይ ቡድን ደርግ ውስጥ ነበር ማለት ነው። አስመሳይ የሆነ ሆኖ ከስድስት ዓመት በኋላ ወደሚወደው ዩኒቨርሲቲ አቀና፣ ማስተማሩንም ቀጠለ። ብዙም ሳይቆይ ደርግ ወድቆ ወያኔ ወደ ሥልጣን መጣ። የሪዮት ዓለም ለውጥ ተደረገ። እሺ መቀመጫውን አዲስ አበባ ዩኒቨርሲቲ አድርጎ ፕሪንስተን ዩኒቨርሲቲ በተጋባዥ ፕሮፌሰር ማዕረግ እንዲያስተምር ጥያቄ ቀርቦለት እየተመላለሰ ማስተማሩን ቀጠለ። ሰውየው ፕሪንስተን ዩኒቨርስቲ አስተምሯል ካልኩህ የሰውየውን ክብደት መዝነህ ራሰ ደረስበት። ከመንግስት ለውጡ በኋላ የኢትዮጵያ ኢኮኖሚክስ አሶሲሽን መስርቶ የመጀመሪያው ፕሬዚደንት ሆኖ አገልግሏል። በኢኮኖሚክስና ተያያዥ ሙያ ውስጥ ያላችሁ ሰዎች አሶሲሽኑ ምን እንደሆነ ታውቁታላችሁ። የወያኔ መንግሥት ፕሮፌሰር አስራት ወልደየስን ጨምሮ ሌሎች የአዲስ አበባ ዩኒቨርሲቲ መምህራንን በገፍ ሲያባርር እሸቱ ጮሌ ውሳኔውን በመቃወም ሥራውን በፈቃዱ ለቆ ሀገር ጥሎ ወጣ። እነሱ ማስተማር የማይችሉ ከሆነ አቅምና ብቃት ከሌላቸው እኔን ረሳችሁኝ ቢሆን ነው እንጂ እኔ ከእነሱ የተለየሁ አይደለሁም ነበር ያላቸው። አፍታም ሳይቆይ የተባበሩ መንግስታት ድርጅት አማክረም ብለው ቀጠሩት። ናይሮቢ የተንጣለለ ቢሮ ውስጥ ቁጭ ብሎ ረብጣ ዶላር ኪሱ ውስጥ ቢገባም እሸቱ ደስተኛ መሆን አልቻለም። ከማስተማር ጥናትና ምርምር ውጭ ያለ ሥራ አይወድም ነበር። በዩኒቨርሲቲ ናፍቆት እየተቃጠለ ወደ ሀገሩ ወደ ዩኒቨርሲቲው ሳይመለስ እዛው ናይሮቢ ያረፈ በ53 ዓመቱ ሰኔ 11 1990 ነፍሱ ከሥጋው ተለየች። አስከሬኑ ወደ ኢትዮጵያ መጥቶ ሰኔ 14 1990 በቅድስት ሥላሴ ካቴድራል እንዲያርፍ ተደረገ። ስለ እሸቱ ጮሌ የኢኮኖሚክስ አስተምሮ ብዙ ማለት ቢቻልም ሦስት ነገሮችን በጉልህ መጥቀስ ይቻላል። አንድ፣ ነፃነትና ልማት ተነጣጥለው የሚታዩ ነገሮች አይደሉም ብሎ ነው የሚያስበው። ለእሸቱ ነፃነትና ዲሞክራሲ የልማት ቅድመ ሁኔታ ነው። ያለ ነፃነትና ዲሞክራሲ ልማት እውን ሊሆን አይችልም። በዚህ ምክንያት የካርል ማርክስና የማኦ አድናቂ አይደለም። ሁለት እሸቱ ቁንጽል አይደለም፣ በሆሊስቲክ አፕሮች የታወቀ ሰው ነበር። ፈጣንና አስተማማኝ እድገት እውን ለማድረግ የሚያስችል ማህበራዊ እሴት ወይም ሶሻል ካፒታል መኖሩን እርግጠኛ መሆን አለብን ባይ ነው። ማህበረሰባችን ለእድገትና ለልማት አመች የሆነ አስተሳሰብ ወይም እሴትና ባህል አለው ብሎ አያምንም። ስለሆነም ኢንተርዲስፕሊን አፕሮችን ይመክራል። የታሪክ ባለሙያዎች፣ ሶሻሊስቶች፣ ኢኮኖሚስቶች፣ የፖለቲካ አዋቂዎች አንድ ላይ መጥተው መስራት አለባቸው። ኢኮኖሚስት ብቻውን የሚፈይደው ነገር የለም ብሎ በተደጋጋሚ ተናግሯል። ሶስት የምዕራቡ ዓለም የኢኮኖሚ ሞዴል ለኢትዮጵያ አይረባትም፣ ኢትዮጵያ ውስጥ አይሰራም። ከሀገራችን ባህል፣ አኗኗር፣ ጸጋ ወዘተ ጋር የሚስማማ አዲስ ወይም ሀገረኛ ሞዴል መፍጠር የኛ የኢኮኖሚስቶች እዳ ነው ብሎ ያምናል። በነገራችን ላይ ፕሮፌሰር እሸቱ ጮሌ ገጣሚም ጭምር ነው። በአማርኛና በእንግሊዘኛ ግጥም ቢኖረውም የእንግሊዘኛ ግጥሞቹ የበለጠ ይወደዳሉ። አዲስ አበባ ዩኒቨርሲቲ ትልቁን ህንፃ በእሸቱ ጮሌ ስም መሰየሙና በስሙ ከፍተኛ ውጤት ላመጡ ተማሪዎች ሽልማት ማዘጋጀቱ ተቋሙን ከልብ ያስመሰግነዋል። አበቃ።